ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻውን ሊድረሳችሁ እያልን ለዕለቱ የተሰናዳውን ልዩ የትንታኔ መረጃ ይዘንላችሁ ቀርበናል የትንታኔ ዝግጅታችን የአማራ ሕዝብ የሕልውና ትግል መሪ የሆነው ፋኖ አሁናዊ ሁኔታን በጥልቀት የዳሰሰና ቀጣዩን ጊዜም አመላካች ትንታኔ ነው። ከዚህ ቀደም የአማራ ሕዝብ ትልቅ ተስፋ ጥሎበት እንደ ጉም የበነነው አብን ከደረሰበት ፖለቲካዊ ኪሳራ ፋኖ ምን ይማራል? ስንል እንጠይቃለን። መልሱንም ትንታኔው በብቃት ያስደምጠናል። አብን ወደ ትግል ሲገባ ገንዘቡን፣ ግንዛቤውን፣ ጊዜውንና ተስፋውን ያላዋጠ የአማራ ልጅ አልነበረም። ነገር ግን ያ ሁሉ ተስፋ እንደ ጉም በነነ፣ ያ ሁሉ እቅድ እንደ ጨው ተነነ፣ ያ ሁሉ የህዝብ እምነት በአየር ላይ ቀረ። አብን ድርጅቱ በዚህ ደረጃ ከተቋም በታች መሪዎቹ ደግሞ ከሰውነት ክብር በታች እንደሆኑትና የአማራን ህዝብ ተስፋና እምነትም እንዳጨለሙት ሁሉ አሁናዊ የአማራ ህዝብ ተስፋ የሆነው ፋኖም በሉና ትግሉ መስመሩን አስጠብቆ እንዲጓዝ ጠቃሚ ምክረ ሀሳቦችንና የእርምት እርምጃዎችን የሚዳስስ ዝግጅት ነው የትንታኔ ጽሁፉን አሰናርተ የላኩልን የፖለቲካልና ምጣኔ ሀብት ተንታኙ አቶ ሲሳይ ሙሉ ናቸው በክቡራን የጣና ቴሌቪዥን ቤተሰቦች ስም ልባዊ ምስጋናችንን እናቀርብላቸዋለን እስከ መጨረሻው አብራችሁን በመቆየት እንድትከታተሉን አክብሮታዊ ግብዣችን እያስቀደምን በቀጥታ ወደ ትንታኔ ጽሁፉ እናመራለን የአማራ ፋኖ ትግል ከአብን ውድቀት ምን ይማራል? አስር ጠቃሚ ልምዶች ጸሐፊ ሲሳይ ሙሉ የዚህ መጣጠፍ ዋና ዓላማ የአማራ ብሔራዊ ንቅናቄ አብን መነሳትና ውድቀት አሁን ላለ የአማራ ፋኖ ትግል ሊሰጥ የሚችለውን ልምዶች በጥልቀት መፈተሽ ነው። የህልውና ትግል ከህዝብ የተነጠለ ከሆነና ተስፋውን በተወሰኑ ግለሰቦችና ቡድኖች በብቸኛ ኃላፊነት መስጠት ስትራቴጂካዊና የሞራል ውድቀት እንደሚያመጣ ይሞግታል። ጽሁፉ ከአብን ውድቀት የተወሰዱ መሰረታዊ የትግል ባለቤትነት መብትን፣ ተቋማዊ ዲስፕሊን፣ በእሴት ላይ የተመሰረተ አመራር፣ ስትራቴጂካዊ አንድነትን፣ የሪዮት ዓለም ግልጽነትን፣ ከዲያስፖራ እስከ አገር ቤት የሚሰጥ ጭፍን ድጋፍ የመፈተሽን የመሳሰሉ አስር የሚሆኑ ተጨባጭ ልምዶችን ይፈትሻል። ጽሁፉ የአማራ ትግል አብዮታዊ ስር ነቀል ለውጥ ዓላማ አድርጎና በመርህ ላይ በተመሰረተ ህዝባዊ የፋኖ ትግልን ያበረታታል። ለዚህም በሊቃን ብቻ የሚዘወር ሳይሆን ህዝቡ በባለቤትነት ያቀፈው ትግል ከንግግር አዋቂነትና ዲስኮር በላይ የሞራል ታማኝነት ያላቸው መሪዎችን ወደፊት በማምጣት ያልተማከለ ተጠያቂነት ያለው ተቋማዊ አሰራርን በማስፈን በቡድንተኝነት ክፍለ ሀገርተኝነትና ጎጠኝነትን በማውገዝ እና አንድነትን በማበረታታት እንዲሁም ጥርት ባለ ርዕዮተ ዓለም የሚመራ የአማራ ፋኖ ትግል ማገልገልን እንደ መፍትሔ ይጠቁማል። የአማራ ህልውና ትግል ባለቤቱ ህዝቡ ብቻ ነው። ወቅታዊ የአማራ ፋኖ ትግል ከአማራ ብሔራዊ ንቅናቄ አብን መነሳትና ውድቀት ሊማር ከሚገባው አንድ እውነት የትኛውም የፖለቲካ ድርጅት ቢሆን የህዝብ ህልውና ትግል ብቸኛ ጠበቃ ሊሆን አይገባም የሚለውን ነው። አብን ሲመሰረት በኢትዮጵያ ውስጥም ሆነ በዲያስፖራው የሚኖሩ በርካታ አማራዎች ተስፋቸውን በድርጅቱና በመሪዎቹ ላይ ያደረጉት የአማራ ህዝብ ላይ ለአስርት ዓመታት የዘለቀው ኢፍትሐዊነት መገለልና መንግስታዊ ጥቃት መፍትሄ ይሆናል በሚል ተስፋ ነበር። ፓርቲው እጅግ አጣዳፊ ከነበረው የአማራ ህዝብ ድርጅታዊ ከለላ ፍለጋ የተነሳ የተወለደ ቢሆንም ከመሰረታዊ የህዝባዊ ንቅናቄ ወደ ፖለቲካዊ አደረጃጀት ሲቀየር የአማራን ህዝብ ጥልቅ የፍትህ ጥያቄዎችን ከህዝባዊ ባህሪያቸው በመነጠልና ድርጅታዊ መልክ በማስያዝ በፖለቲካ ድርጅት መፍትሄ ለመስጠት መሞከሩ ትልቅ ስህተት ነበር። የአማራ ህዝብ አብንን አምጦ የወለደውን ትግሉን ሰፊ ህዝባዊ መሰረቱን እንደያዘ ከማቀጣጠል ይልቅ በጥቂት ግለሰቦች የሚመራ አንድ ድርጅት ላይ ተስፋ ከመጣሉን በተጨማሪ ጥልቅ የሆኑ የፍትህ ጥያቄዎቹን የሥነ ልቦና ዝግጅቱና ቁርጠኝነቱ በሌላቸው ለትግሉ ለማይመጥኑ ቡድኖች አደራ ሰጥቶ ተአምር መጠበቁ ስህተት ነበር። በኦሮሚያና በሌሎች ክልሎች የአማራ ተወላጆች በጅምላ ሲጨፈጨፉ አብን ከጋዜጣዊ መግለጫና የማኅበራዊ ሚዲያ ማስፈራሪያ ከመልቀቅ ያለፈ ምንም ነገር ማድረግ የማይችል የወረቀት ላይ ነብር ሆኖ ቀረ። ሆኖም በአማራዎች መንደር ድሮን ቦምብ እየዘነበ የነቁ አማራዎች በአገዛዙ ኃይሎች እየታደኑ ለስር ሲዳረጉ እና ደብዛቸው ሲጠፋ ሙሉ አማራ በጦርነት አመት እየሰቃየ ሱፍ የለበሱና ህዝባቸውን የካዱ አብኖች ስለ ህገ መንግስታዊነትና ስለ ሀገር አንድነት ሲያወሩ መስማት ያማል። በጣም አስከፊው የአብን ክህደት የጀመረው አገዛዙ ትጥቅ በማስፈታት ሰበብ የአማራ ህዝብ ላይ ባነጣጠረው ትጥቅ ማስፈታት ወቅት ዝምታን መምረጡና ተባባሪ መሆኑ ነው። ከህዝባቸው ጎን ከመቆም ይልቅ የፖለቲካ ሹመታቸውንና ጥቅማቸውን በመምረጥ የአማራ ህዝብ ገንዘቡን ጊዜውንና የማይተካ ተስፋውን የጣለባቸው የአብን አመራሮች ከባዕድን ያልተናነሱ ጠላት ሆነው ብቅ አሉ። የአሁኑ የአማራ ፋኖ ትግል ከዚህ ምን ይማራል? የአማራን ህዝብ የሉናና የፍትህ ትግል የቱንም ያህል አንደበተ ርቱዕና የተማረ ቢመስልም ለሱፍ ለባሽና ተፈትነው ላላለፉ የፖለቲካ ምንዱባን በአደራ ሊሰጥ የማይገባው እጅግ ውድ ትግል መሆኑን ማረጋገጥ ያስፈልጋል። የአማራ ህዝብ ትግል በደምና በአጥንት እየተጻፈ ባለበት በአሁኑ ሰዓት የትግሉ አደራ ተሸካሚዎች ለእውነተኛ ነፃነት በጽናትና በቁርጠኝነት በአርቆ አሳቢነትና አስተዋይነት ጠላትን ከወዳጅ በአግባቡ የለዩና በአስተሳሰባቸው በንግግራቸውና በስራቸው የበሰሉ እንዲሁም ከህዝቡ ጋር ህዝቡን መስለው የሚታገሉ መሆናቸውን ማረጋገጥ እጅግ ያስፈልጋል። የአማራ ትግል ተጠሪነቱ ለአማራ ህዝብ እንጂ ላገዛዙ ጸረ አማራ ህገ መንግሥታዊ ስርዓት ወይም ለተወሰኑ የጥቅም ስብስቦች አይደለም። የአብን ውድቀት የደካማ አመራር ውጤት ብቻ ሳይሆን ጽናትና ታማኝነትን የሚጠይቀውን የአማራን ህዝብ ትግል ውክልና አቅሙም ፍላጎቱም ሆነ ዝግጅነቱ ለሌላቸው በጣት የሚቆጠሩ ፖለቲከኞች አሳልፎ የመስጠት ከባድ ስህተት ማመንና አሁን ላለ የአማራ ፋኖ ትግል ወሳኝ ትምህርት ነው። አንደ በተረቱነትና ዲስኩር ብቻውን ጥቅም የለውም። አንደ በተረቱነት ለፖለቲካ ድርጅትም ሆነ ለህዝባዊ ትግልና ለህልውና ትግል ወሳኝ ቢሆንም ታማኝነት፣ ጽናት፣ ብስለትና አስተዋይነት ካልታከሉበት ከንቱ ብቻ ሳይሆን የብልጣ ብልጦች መክሌት ብቻ ነው። የአሁኑ የፋኖ ትግል ከአብን ውድቀት የሚማረው ሁለተኛው ቁልፍ ጉዳይ ቢኖር መሪዎችን የምንመርጥበትና የምንመዝንበት መስፈሪያ ማስተካከል ነው። አንደበተ ርቱዕና ስሜት ኮርኳሪ ቃላትን የሚጠቀም ሁሉ አዋቂ መሪ ነው ማለት አይደለም። በአብን የመጀመሪያ ዓመታት ብዙ አማሮች በአብን አመራሮች ዲስኩርና ስሜት ኮርኳሪ ንግግሮች እና የብሔርተኝነት ስብከት ንግግሮች ተማርከው በመሪዎች ላይ እምነት ጥለው ነበር የንቅናቄው መፈጠር በአማራ ፖለቲካ ውክልና ውስጥ ለረጅም ጊዜ የዘለቀው ክፍተት ይሞላል ከሚል እምነት ጋር ተዳምሮ የአብን መሪዎች ስብከቶችና ንግግሮች ሁሉ ለአማራ ህዝብ መብትና ጥቅም ለማስከበር የሥነ ልቦና ዝግጁነት ያለው ኃይል አስመስሎት ነበር። ነገር ግን እነዚህ ሰዎች የአማራ ህዝብ መንግሥት መር ስርዓታዊ ጥቃት ተባብሶ ሲቀጥል ህዝቡ የተጋረጠበትን ፈተና በሚመጥን መልኩ ታግሎ ማታገል ሲሳናቸው፣ ስንታዘብ በንግግራቸው ተማርከን ያመንናቸው ሁሉ ጉም እንደ መዝገን ሆነው ተገኝተዋል። አንደበተሩትነት ለጠበቃነት ጠቃሚ ተሰጦ ቢሆንም የመሪውን የሞራል ልኬታ፣ የፖለቲካ ቁርጠኝነት፣ ታማኝነትና ጫናዎችን ያላንዳች መደራደር የመቋቋምን አቋም ስለሚሸፍን አደገኛ ይሆናል። የአብን አመራር ከነበሩት ግለሰቦች መካከል አንዳቸውም የተረጋገጠ የትግል ታሪክ አልነበራቸውም። የቁሰቀቀናቸውን ለማስታገስ አማራን ከሚገድለው ጋር መቆም ወይስ ከተጨቆኑት ጋር መቆም የቱን ትመርጣላችሁ ቢባሉ የቱን እንደሚመርጡ ሳይፈተኑ ነበር የህዝብን አመኔታ የተቸራቸው። አሁን ያለው የአማራ ትግልም መሪዎቹን ሲመርጥ መስፈርቱ አቋም፣ ጽናት፣ ታማኝነት፣ ህዝባዊነት፣ ብስለትና አርቆ አሳቢነት ያላቸውም ሆነው በተጨማሪም በሰዓት ውስጥ እያለፉም ቢሆን ፍንክች አለማለትን መሰረት ያደረገ መሆን አለባቸው። የጠንካራና ስኬታማ መሪዎች መለያቸውን የግግር ክሎስ ሳይሆን የተናገሩትን ቀድሞ መፈጸም መሆን አለበት። የትኛውም ትግል አሸናፊ ሊሆን የሚችለው ከመሪዎቹ የስነ ልቦና ጥንካሬና የብስለት ደረጃ እንጂ በካሜራ ፊት ዲስኩር አይደለም። የአማራ ህዝብ የሉና ትግልም አሁን ያለውን የአማራ ፋኖ ትግል ማስተባበር የሚችሉ መሪዎች የሚገመገሙበት ጠንከር ያለ መስፈርት ያስፈልጋል በተቋም ካልታቀፉ ጠንካራ ግለሰቦች ተቋም እጅግ ይበልጣል ከአብን ውድቀቶች አንዱ ተቋማዊ አሰራርን ከመለማመድ ይልቅ ግለሰባዊነት ላይ ያነጣጠረ አሰራር መንሰራፋቱ ነበር ትግሉ የሚፈልገውን በጠንካራ ዲስፕሊን የታገዘ ተቋም ከመፍጠር ይልቅ የአብን የበላይ አመራሮች የግለሰብ ምኞትና ኢጎ ተኮር የፍክክር ሜዳ አደረጉት የትግሉ መሪዎች የነበሩት ግለሰቦች ከአማራ ህዝብ የረጅም ጊዜ የህልውና ጥያቄዎች በላይ ለግል ዕውቅናና ለስልጣን ቅድሚያ መስጠታቸው አብንን አክሽፎታል የውስጥ አለመግባባቶች በወንድማማችነት በአማራዊ ስሜት ሳይሆን በቡድን ተኝነት በአካባቢዊነትና የህዝቡን ክብር በማይመጥን መልኩ እንዲራገቡና በአብን ላይ ተስፋ የጣለውን ህዝብ ተስፋ በሚያስቆርጥ መልኩ መንቀሳቀስ ጀመሩ። ይህ የተቋማዊ ዲስፕሊን እጦት አብን የሚወስናቸው ውሳኔዎች ሁሉ ብዙውን ጊዜ የአማራን ህዝብ ክብርና ጥቅም ዘንግቶ በተጠያቂነት ላይ ከተመሰረቱ የጋራ የትግልግቦች ይልቅ በአብን አመራሮች ግለሰባዊ ፍላጎቶች ላይ የተመሰረቱ ነበሩ። ዞሮ ዞሮ ፓርቲው ህዝቡን መከላከል የሚችል አንድ ኃይል መሆኑ ቀርቶ የተበጣጠሰ ሆኖ በመጨረሻም ከውስጥም ከውጭም ለሚመጣ ጸረ አማራ ኃይል መጠቀሚያ ሆነ። የአማራ ፋኖ ከዚህ ምን ይማራል? የትኛውም ህዝባዊ ትግል በተወሰኑ ግለሰቦች ፍላጎት የሚዘወርና የሉና ትግሉ እጣ ፈንታ የተወሰኑ ግለሰቦች ላይ የተንጠለጠለ ሳይሆን ችግር ተሻጋሪና ከግለሰቦች መውደቅ ጋር አብሮ የማይወድቅ ዘላቂ መዋቅር ላይ የተገነባ መሆን አለበት። የአማራ የህልውና ትግል ከየትኛውም መሪ ግለሰባዊ ስብና በላይ የሆነ መዋቅራዊ አሰራር መሪዎችና ስልቶች ያስፈልጉታል። የተወሰኑ ግለሰቦች ላይ መንጠልጠል ለአጭር ጊዜ የህዝብ ስሜትን ለማጋጋልና ለማነሳሳት ቢጠቅምም የህዝብ አቅምና መነሳሳትን አስተባብሮ ለድል ለመብቃት ግን ተቋማዊ አሰራርን እንጂ ግለሰባዊ ግዝፈትን አይፈልግም። የትኛውም ትግል ከተቋም አሰራር ይልቅ በግለሰቦች ዙሪያ ሲሽከረከር በቀላሉ ለሰርጎ ገቦች ለሙስናና ክህደት አላማ ይሆናል። አሁን ያለ የአማራ ፋኖ ትግል ይሳካ ዘንድ ከግለሰብ አምባገነንነት በላይ የሆነ በጋራ አመራር፣ በተቋማዊ ጥንካሬና ከይጎ በላይ የሆነ አሰራር ላይ መቆም አለበት። የተወሰኑ ግለሰቦች ስልጣን መያዝ ወይም ፓርላማ መግባት መፍትሄ አይደለም። የአብን አመራሮች በብልጽግና መራሹ አገዛዝ ስልጣን ቢሰጣቸውም የፓርላማ ወንበር ቢይዙም የአገዛዙን ጸረ አማራ ፖሊሲ ለመቀየርም ሆነ እየተባባሰ የመጣውን መንግሥት መር መዋቅራዊ ግፍ ለመከላከል የሚያስችል ተጨባጭ አቅም የላቸውም። ስልጣኑም ሆነ የፓርላማው ወንበር የራሱን የቁሰቀቀንና ድህነት ከማራገፍ የዘለለ ፋይዳ የላቸውም። የአመራሮች በፓርላማ መገኘትም ሆነ በፌዴራልና ክልል ደረጃ የስልጣን ተጋሪ መሆናቸው ለአገዛዙ እውቅና ከመስጠት ባለፈና በሌሎች ኃይሎች ዘንድ የአገዛዙን ቅቡልና ከመጨመር የዘለለ በአማራ ትግል ላይ ያመጣው አንዳችም ለውጥ የለም። የመንግስት ሚዲያዎች የሰሞኑን የአብን አመራሮችን አስቂኝ የጠቅላላ ጉባኤና የአብን አመራሮች ስልጣን መጋራትን ትልቅ ምዕራፍ አድርገው ሲዘግቡ በሚሊዮን የሚቆጠሩ አማሮች ሕያው እውነታ መፈናቀል፣ እገታ፣ የድሮን ጥቃት፣ ጅምላ እልቂትና ስርዓታዊ አድላዊነትን በተመለከተ ምንም አይሉም። ይህ የአብን መሪዎች ክሽፈት አንድ ወሳኝ ትምህርት ይሰጠናል። የህልውና ስጋት የተጋረጠበት የአማራ ህዝብ ካለበት መከራ ሊወጣ የሚችለው አንዳንድ አማራ መሳይ ግለሰቦች የአገዛዙ ስልጣን ተጋሪዎች ሲሆኑ ሳይሆን አማራ እንደ ህዝብ የሥልጣን ባለቤት ሲሆንና ለአማራ ህዝብ ጥቅምና ክብር የሚታገሉ አካላት እንደ ቡድን ወደፊት መምጣት ሲችሉ ነው። የአገዛዙን አውዳሚ ፖሊሲ ወይም የጭካኔ ድርጅቶችን የማስቆም ኃይል በሌለበት መንግስታዊ ስርዓት ውስጥ በአማራ ስም መሳተፍ የጸረ አማራ ኃይሎች አባሪ ተባባሪ ከመሆን የዘለለ ፋይዳ የለውም። የአማራ የህልውና ትግል ጉዳይ መዋቅራዊ ለውጥን እንጂ ተምሳሌታዊ መደመርን ኢላማ ያደረገ አይደለም። ተጠያቂነትን ፍትህንና ለአማራ ህዝብ ከለላ መስጠት ሳይችል አምባገነናዊ አገዛዝ የወለደው ስርዓት አካል መሆን የአማራን ህዝብ ፍትሐዊ ትግል ማፈን ነው። አማራ ከአብን ልምድ ተምሮ አሁን በፋኖ ትግል አመራር ደረጃ ያሉ አካላት በሙሉ ስር ነቀል ለውጥን ያማከለ ትግል እንዲያደርጉ ማበረታታት አለበት። ብሔርተኝነት የሚገነባው ሰፊውን ህዝብ በማንቃትና በማደራጀት እንጂ በማኅበራዊ ሚዲያ ኳኳታ አይደለም። አብን በጨለማ ውስጥ ለነበረው የአማራ ህዝብ የተስፋ ጮራ በመፈንጠቁ የፈነጠዘው አብዛኛው ትምህርት ቀመስና ከተሜ አማራ አብንን በጠንካራ ህዝባዊ መደላደል ላይ እንዲቆም ከማድረግ ይልቅ ለድርጅቱ አመራሮች ብዙም ሳይደክሙ ጭፍን ድጋፍ እንዲቸራቸው ሆነና በጊዜ መታረም የነበረባቸው የመሪዎች ስህተት ሳይታይ ታልፏል። የአብን መስራች አባላት ብዙ ጊዜ ስሜት ኮርኳሪ የሆኑ ንግግሮችና ጽሁፎችን ሲያቀርቡና በተደጋጋሚ በሚዲያ መድረኮች ላይ ብቅ እያሉ የአማራን ህዝብ ብሶትና መከራ ማህበራዊ ሚዲያ ከማስተጋባት በዘለለ መሬት ላይ ወርደው ትግሉን ህዝባዊ መሰረት ለማስያዝ በቂ ስራ አለመስራታቸው ትግሉን አሸዋ ላይ የተገነባ ቤት አደረገው። በአጭሩ የቀሰቀሱትን ህዝብ አስተባብረው መምራት አልቻሉም። እውነተኛ የነፃነት ትግል እንቅስቃሴ መሰረቱ ዘመን ወለድ የማኅበራዊ ሚዲያ መድረኮች ላይ የተገነባ ሳይሆን በማህበረሰብ ተሳትፎ ከስር መሰረቱን በማጎልበትና ከሰፊው ህዝብ ጋር ባለው ቀጥተኛ ትስስር ላይ የተገነባ መሆን አለበት። አብን በሁሉም የአማራ አካባቢዎች የታችኛው የማህበረሰብ መዋቅር ደረጃ ያሉ አማሮችን፣ ወጣቶችን፣ የሴቶች ማኅበራትን ወይም የገበሬ ማኅበራትን በማጠናከር ለጥቃት ተጋላጭ ለሆኑ አማሮች ጥብቅና እንዲቆሙ ማድረግ አልቻለም። በዚህ ምክንያት አብን በአማራ ህዝብ ጠላቶች ዘንድ የማይፈራ ጥርስ የሌለው አንበሳ ሆኗል። በሂደትም ህዝባዊ መሰረቱ እየተናደ በፌዴራል ሆነ በክልል ደረጃ የፖለቲካ ሞገስ የሌለው የአማራ ህዝብ ጠላቶች ለመገበር የተዘጋጀ ከባዲን በላይ ባዲን ሆኖ ብቅ አለም። የአማራ ፋኖ ትግል ምንም እንኳን ሰፊ ህዝባዊ መሰረት ያለውና የአብን አይነት ህዝባዊ ቅቡልነት ችግር ያለበት ባይሆንም፣ በጠላት ለተከበበ ህዝብ ወኪል ሆኖ ለመቀጠል ፋኖ ህዝባዊ መሰረቱን እያጠናከረ መቀጠል አለበት። የአማራ ፋኖ አሁንም ለአማራ ህዝብ አገልጋይነቱን ማስመስከር አለበት። መሪዎቹ ከራሳቸው የግል ፍላጎትና አጀንዳ በላይ የህዝብ አጀንዳ የተሸከሙ መሆናቸውን ደጋግመው ማስመስከርና ተፈትነው ማለፍም አለባቸው። መፍትሄው ስርነቀል አብዮታዊ ለውጥ ብቻ ነው። የአብን መሠረታዊ ችግር ህገ መንግሥታዊ ከለላ ባለው ጸረ አማራ መዋቅር በሰላማዊ የፖለቲካ ትግል የአማራን ህዝብ ጥያቄዎች መልሳለሁ ብሎ መነሳቱ ነው። የአማራ ህዝብ ጥያቄዎች ያለመዋቅራዊ ለውጥ እንደማይመለሱ እየታወቀ ይህንኑ መዋቅር ሙጥኝ ካሉ ጸረ አማራ ኃይሎች በነገሱበት አገርና እነሱ ባወጡት የመጫወቻ ህግ በእነሱ ሜዳ ተወዳድሮ ለማሸነፍ ማሰብ ሳይጀመር የከሸፈ አስተሳሰብ ነው። ለውጥ ለማድረግ ፍላጎት ከሌለው አገዛዝ ተቃዋሚዎችን በማጥፋትና በጸረ አማራ ትርክት ላይ የሰከረ ስርዓት ለአማራ የሚሆን መፍትሄ መቼም በሰላማዊ መንገድ አያስገኝም። የአማራ ህዝብ ራሱን ከጥፋት መከላከል የሚያስችለውን አቅም በመገንባት የሥነ ልቦና ዝግጅት እንዲያደርግ ከመቀስቀስ ይልቅ በመግለጫ አጋጋታና በማኅበራዊ ሚዲያ ድንፋታ፣ እንዲሁም የጸረ አማራው መንግስት አጫፋሪ ለመሆን በፓርላማ ወንበር ተወካይና የአገዛዙ የስልጣን ተጋሪ ከመሆን ምንም እንደማይገኝ ቀድሞ መገመት ያስፈልግ ነበር። እውነተኛ የፖለቲካ ነጻነት የሚመጣው ነጻነት የነፈገውን ስርዓትና ጸረ ህዝብ መዋቅር በመቀየር እንጂ ከውስጥ ገብቶ ለመቀየር በሚል አጉል አክሳሪ ሳቤ የስርዓቱ አካል በመሆን አይደለም። የአብን ትግል ከምርጫ ፖለቲካና በጸረ አማራው አገዛዝ የተፈቀዱ መድረኮች ላይ ከመመስረት እንዳሁኑ የአማራ ፋኖ ትግል በህዝብ ሉዓላዊነትና እምቢተኝነት ላይ የተመሰረቱ አብዮታዊ መዋቅራዊ ለውጦችን ማምጣት ላይ ያተኮረ መሆን ነበረበት። የአማራ ፋኖ ትግልም ከዚህ የሚማረው ትልቁ እውነት አማራ ራሱን የመከላከል አቅሙን እስካላዳበረ ድረስና በጉልበት የተነጠቀውን በጉልበት የመንጠቅ ብቃት እንዳለው እስካላስመሰከረ ድረስ በችሮታ የሚያገኘው ምንም ፍትህ የለም። አብዮታዊ ነን ባሉ ጸረ አማራና ጸረ ኢትዮጵያ ኃይሎች ላለፉት ሃምሳ ዓመታት በላይ የመዋቅራዊ ጥቃት ሰለባ የሆነው የአማራ ህዝብ የፍትህ ባለቤት ሊሆን የሚችለው አብዮታዊ የሆነ ስር ነቀል ለውጥ ሲያመጣ መሆኑን ልብ ማለት ያስፈልጋል። ቡድንተኝነት፣ ክፍለ ሀገርተኝነትና ጎጠኝነት ለአማራነት ጸር ናቸው። አሁን ያለው የአማራ ፋኖ ትግል ከአብን ከሚማራቸው ወሳኝ ልምዶች አንዱ በውስጥ አለመግባባቶች ዘላቂ አማራዊ አንድነትን የማስጠበቅ አስፈላጊነት ነው። በአማሮች መካከል ሆነ በአደረጃጀቶች መካከል የሚኖር የሀሳብ ልዩነት ብቸኛው መፍቻ መንገዱ ውይይት ነው። የመሪዎች የግል ሀሳቦች፣ ምኞቶችና ፍላጎቶች ሲጋጩና የስልጣን ሹክቻዎች የስልጣን ሽኩቻዎች እየሰፉ ሲሄዱ አብን ወደ ተለያዩ አካባቢያዊነት የተጫናቸው ተፎካካሪ ካምፖች ሲቀየር ደጋፊውም ሆኑ አባላቱ በማኅበራዊ ሚዲያ እየተወናበዱ ከጋራ አማራዊ አጀንዳ ይልቅ ለግለሰብ መሪዎች ታማኝነትን እያስቀደሙ የድርጅቱ ህልውና ቅርቃር ውስጥ ገባ። እነዚህ የውስጥ ክፍፍሎች አብን ለአማራ ሕዝብ የቁርጥ ቀን ልጅ ከመሆን ይልቅ አማራን መምቻ ሌላ ባዕዲን ሆኗል። አብን ለአማራ ሕዝብ እንደ አንድ የፖለቲካ ጋሻ ከመሆን ይልቅ በውስጣዊ ሽኩቻና በአመራሮች ተራ ፍክክር ስንት ተስፋ የተጣለበትን የአማራን ትግል አጨናገፈ። ይህ አሳፋሪ የመሪዎች መበታተንና በሂደት የመጣው ያብን ውድቀት የአማራን ህዝብ ከማሸማቀቅ ባለፈ የአማራ የፖለቲካ ምህዳር ለጥቃት የተጋለጠ መሆኑን ለአማራ ባላንጣዎች ያሳየና የልብ ልብ የሰጠ ነበር። ለሰፊው አማራ ተጋድሎ መሳካት ስትራቴጂካዊ አንድነት እንደ ቅንጦት ሳይሆን የሉና ትግሉ መሳካት አስፈላጊነት ለድርድር የማይቀርብ ነው። ይህ ማለት የትግል ባህላችን የሀሳብ ልዩነቶች ቢኖሩ እንኳን በወንድማዊ መከባበር በገሃድ የምንከራከርበት መድረክ መፍጠር እንጂ ወደ ቡድንተኝነትና አካባቢያዊነት ማዘንበልን መጸየፍ ማለት ነው። የአማራ ፋኖ ትግልም ከአብን ውድቀት ተምሮ በግጭት አፈታ ዘዴዎች፣ በውስጥ የሥነ ልቦና ደንቦችና፣ በጋራ የውሳኔ አሰጣጥ ሂደቶች አሰራሩን ተቋማዊ በማድረግ ከግለሰቦች ይልቅ የሕዝብን ጥቅም ማስቀደም አለበት። አንድ ህዝብ በተፈታተነ እዝ ጦርነትን ተዋግቶ ሊያሸንፍ እንደማይችል ሁሉ የፋኖ ትግልም ራሱን ከውስጣዊ ሽኩቻ ማጽዳት ካልቻለ ወደፊት ሊራመድ አይችልም። የውስጥ ሽኩቻ በመግለጫ ጋጋታ ዛቻና ማስፈራሪያ አይፈታም። አንድነት ማለት በትልቁ የአማራ ትግል ግብ ላይ መስማማትና ለግቡ ፍጻሜ ተናቦና አብሮ መታገል ማለት እንጂ በሁሉም ነገር ሁልጊዜ አንድ አይነት መሆን ማለት አይደለም። ለአማራ ፋኖም በአማራ ትግል ትልቅ ግብ መግባባት እስካልቻለ ድረስ በመሰረታዊ መሪዎች ዙሪያ በመቀናጀት በአደረጃጀቶች መካከል ያሉ ልዩነቶችን በማክበርና የታክቲክ አለመግባባቶችን ትልቁን ዓላማ እንዳያበላሹ በማድረግ የአማራን ህዝብ ፍትህን፣ ነጻነትና ደህንነትን ያስቀደመ ስራ መስራት ብቸኛው መፍትሄ ነው። ዲያስፖራው ሚናውን መፈተሽ አለበት። የአማራ ህዝብ ከአብን ተሞክሮ ሊማረው የሚገባው ሌላኛው እውነት በዲያስፖራ ከሚገኙ የአማራ ተወላጆች የሚደረግ ያልተገደበና ያልተጠና ድጋፍ አስከፊ መዘዝ ሊያመጣ እንደሚችል ማሰብ ነው። ሀገር ቤት እንዳለው አማራ ሁሉ ዲያስፖራው አማራም ከአብን መምጣት ጋር ተያይዞ በተስፋና በጉጉት ለአማራ ህዝብ የዘመናት የፍትህ ጥያቄዎች አብን መልስ ይሰጣል በሚል ተነቃንቆ ነበር። በዲያስፖራ ያሉ አማራውያን ለአብን ገንዘብ ድጋፍ ሲያሰባስቡ በዓለም አቀፍ መድረኮች ላይ እና የውጭ መንግስታት ዘንድ የአብንን መሪዎች ድምፅ ሲያስተጋቡና መድረክ ሲያመቻቹ ልክ ሀገር ቤት ያለው አማራ አብንን በጭፍን እንደደገፈው ሁሉ የዲያስፖራው ድጋፍም ተመሳሳይ ነበር። አብን በሂደት ከአማራ ህዝብ ጥቅምና ፍላጎት እየተፋታና ወደ ግል ምኞትና ፍላጎት ማስፈጸሚያነት ሲቀየር ደግሞ ልክ ሀገር ቤት እንዳለው አማራ ሁሉ ዲያስፖራውም መሪዎቹን ተጠያቂ ማድረግ አልቻለም። የፋይናንስ አያያዝና አጠቃቀምን በተመለከተ ግልጽነት ካለመኖሩ በተጨማሪ በትግሉ አካሄድና ግቦች ላይም ግልጽነት መፍጠር አልተቻለም ነበር። በአጭሩ አብን በጣም መሰረታዊ የሆኑትን የተጠያቂነት ደረጃዎች ሳያሟላ በደፈናው በዲያስፖራው ሙሉ እምነት የተጣለበትና ያልተገደበ ሁለገብ ድጋፍ የተቸረው ድርጅት ነበር። አሁንም ዲያስፖራው ለአማራ ፋኖ የሚያደርገው ድጋፍና እገዛ የተጠናና ውጤት ተኮር በሆነ መልኩ እንጂ በስሜትና በግርግር መሆን የለበትም። ልክ ሀገር ቤት እንዳለው የአማራ ሕዝብ ዲያስፖራውን ማካሄዱን አማራዊ የፋኖ ድርጅቶችን ማጠናከረንና ወደ መርህ ተኮር እገዛ መቀየር አለበት። የገንዘብ ድጋፍ ከውጤትና ከድርጅታዊ ታማኝነት ጋር የተቆራኘ መሆን አለበት። በፖለቲካ ተዋናኞችና በዲያስፖራው መካከል ያለው ግንኙነት መዋቅራዊ፣ መደበኛና ለግልጽ ምርመራ ክፍት ሊሆን ይገባል። መሬት ላይ ያሉ የትግሉ መሪዎች ለትግል ጓዶቻቸው ብቻ ሳይሆን ለሕዝብ ተጠያቂ መሆናቸውን ያውቁ ዘንድ የሕዝብ አስተያየት መድረኮች ማመቻቸት አለባቸው። ከሁሉም በላይ ደግሞ ዲያስፖራው ራሱን በመፈተሽ በጥቅም ሊደለሉ የሚችሉ ግለሰብ ፖለቲከኞች ላይ ከመጣበቅ የአማራውን ጉዳይ ከመሠረቱ የሚፈቱ ተቋማዊ አሰራሮችን ማጠናከርን መሠረት ያደረጉ ሥራዎችን፣ የሲቪክ ተቋማትን፣ ዓለም አቀፍ ተሞክሮዎችን የአድቮኬሲ መድረኮችንና የሚዲያ ተቋማትን ማስቀጠል ቅድሚያ ሊሰጠው ይገባል። የአማራ ትግል ጥርት ያለ አካታችና የተሰነደ ርዕዮተ ዓለም ያስፈልገዋል። የአማራ ፋኖ ከአብን ውድቀት ከሚማረው በጣም አስፈላጊ ልምዶች ሌላኛው ነጥብ ወጥነት ያለ የፖለቲካ ርዕዮተ ዓለም አስፈላጊነት ነው። አብን ለአማራ መገፋትና ብሶት ድምፅ ሆኖ ብቅ ቢልም የአስተዳደር የፍትሕና አጠቃላይ ህብረተሰብ ለውጥን በተመለከተ ሰፊ ራእይን ማሳየትና በህዝቡ ዘንድ ማስረጽ አልቻለም። በማንነትና በደል ትረካ ላይ የተመሰረተ ቅስቀሳ ህዝባዊ ድጋፍን ሊያስቀጥል ይችላል፣ ህዝብንም ለትግል ሊያነሳሳ ይችላል። ነገር ግን ያንን ኃይል ወደ ተግባር የሚቀይር ርዕዮተ ዓለም መሰረት ከሌለው፣ የህዝብን መነሳሳትና የመታገል ፍላጎት ቅርጽ አስይዞ ወደ ውጤት ካልቀየረ፣ አየር ላይ የተንሳፈፈ ጫጫታና ግርግር ሆኖ ይቀራል። አብን ለአማራው ህዝብ ምን አይነት ፖለቲካዊና ኢኮኖሚያዊ ነፃነት እንደሚፈልግ ምን አይነት ያልተማከለ ወይም ፌዴራላዊ መዋቅር ለኢትዮጵያ እንዳሰበ ወይም እንደ መሬት አስተዳደር የራስን ዕድል በራስ የመወሰን ወይም የሽግግር ፍትህ ባሉ መሠረታዊ ጉዳዮች ላይ ያለውን አቋም በግልጽ ለህዝብ አልሸጠም። ይህ ክፍተት ፓርቲውን በሌሎች ኃይሎች ርዕዮተ ዓለም ተጋላጭ እንዲሆን ከማድረጉም በላይ የአማራን ትግልም በደል ከመተረክ ያልዘለለ ተጨባጭ መፍትሄ የሌለው እንዲመስል አድርጎታል። የትኛውም የትጥቅ ትግል የጦር ሜዳ ድሎችን ወደ ፖለቲካዊ ፍሬ ለመቀየር አስተማማኝ የፖለቲካ ንድፍ ማቅረብ አለበት። ፋኖ ትግሉን የአማራው መሰረታዊ ጥያቄዎችን መጠየቅና መመለስ መጀመር አለበት። ለአማራ ህዝብ ሁሉን አቀፍ አስተማማኝና የበለጸገ የወደፊት ጉዞ ምን ይመስላል? በኢትዮጵያ ውስጥ ምን አይነት ግዛት መኖር አለበት? አህዳዊ፣ ፌዴራላዊ ወይስ ኮንፌዴሬሽን? ከተለያዩ ሌሎች ኢትዮጵያውያን ጋር አማራው የሚኖረው መስተጋበርስ ምን ይመስላል? ባለፉት ሀምሳ ዓመታት ኢትዮጵያ ውስጥ የነገሰውን ጨቋኝና ጨፍጫፊ ስርዓት በማስወገድ ለሁሉም የሚሆን ስርዓት እንዴት ማምጣት ይቻላል? እነዚህንና ሌሎች መሰል ጥያቄዎችን ለመመለስ የአማራ ፋኖ ህዝባዊ ድርጅት አፋድ ረቂቅ ፍኖተ ካርታ ማኒፌስቶ ያዘጋጀ ቢሆንም ለህዝብ ተደራሽነቱ ገና በተገቢው መልኩ አልተሰራበትም ማለት ይቻላል። በመረ ላይ የተመሰረተ የሪዮት ዓለም መልህቅ የሌለው የአማራ ፋኖ ትግል በተደራጁ ኃይሎች ተጠልፎ እንዳብን ለጠላት መጠቀሚያ እንዳይሆን ከፍተኛ ጥንቃቄ ያስፈልጋል። የሉና ትግልን ለመመከት የሚደረግ የተሳካ የትጥቅ ትግል ዝም ብሎ ፍትህ ተጓደለ፣ ደሀ ተበደለ ብሎ መሳሪያ የማንሳት የፋኖነት መንፈስ ብቻ ሳይሆን የታሰበበት የታቀደ መነሻና መዳረሻውን የሚያውቅ ስልታዊ የፖለቲካና የትጥቅ ትግል መሆን አለበት። ክቡራትና ክቡራን የጣና ቤተሰቦች የትንታኔ ዝግጅታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይደርሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።